ወይኔ፣ አረ ካሜራማን እስቲ ሚኪን ሚንኪ ጥራልኝ። ራ ደህና ነሽ አይደል? ሄራኒ አይዞሽ፣ ደርሻል። ይቅርበ የተፈጠረው ባባቴ ነው። እኔ ቶሎ ጠቅለላ ነው እያልኩ ያለሁት ሌላ አደለም። ለእኛ ሁሉ ነገራችን ናቸው እነዚሁ ተመልካቾቻችን። እንግዲህ ሄራኒ ትባላለች የተሙ እጮኛ ናት። እንግዲህ ወደፊት ህይወቴ የልጆቼ እናት ያልኳት ሴት እንደዛ አልጋ ላይ ኩርምት ብላ ሳገኛት አላቀ በሰዓቱ ምን እንዳልኩ ራሱ ሚኪ ነበር ሲነግረኝ። ነበር ማለት ስጮ ነበር፣ ካሜራማኖችንም ስሳደብ ነበር። ውድ ልንላቸው እንችላለን፣ ውድም ደግም እንዴት በምን ልንገልጻቸው እንችላለን? ተሙ ከባድ ነው። ለእኛ ሁሉ ነገራችን ናቸው እነዚህ ተመልካቾቻችን። እናስተዋወቅሽ ስ እኛን ያውቁናል። እንግዲህ ሄራኒ ትባላለች የተሙ እጮኛ ናት እንግዲህ ለሽምግልናው ቀናቶች ስሊቀሩ ሊቀሩ ሲሉ ነው እንግዲህ እንደዚህ አይነት ከባድ ነገር የተፈጠረው። ትርታ ሚዲያ ላይ ለቀረቡ ለእያንዳንዳቸው ቪዲዮዎች ከኋሉ አስተዋጽኦ አለ። በብዙ ነገር ተደግፈኛለች። አንዳንድ ፋይል በማጣራትም ሊሆን ይችላል። ካሜራማን ሲቀርብኝ ከቨር በጣም ብዙ ንንጃ አልናገረውም ነበር ይሄን ነገር እሷም አትስማማም። ምንም አይነት ሶሻል ሚዲያ ተጠቃሚ አይደለችም። እንዲሁም ላይ የተፈጠረው ባባቴ ነው አባቴ ትላልቅ ስራዎችን ይሰራ ነበረ። ያው ከደህና ሰዎች ጋር እና ትላልቅ ስራዎችን ስሰሩ ደግሞ የሚፈጠረው ነገር ቤተሰብ አለ፣ ለቤተሰብ ይሆናለው ምን የሚለውን ነገር ባለማሰብ፣ ምድራዊ ያለ ነገር ምድር ላይ ያለ ነገር ገዝቶት በብር ማለትም ብር በልጦበት፣ ከኔ ነው ሄውላ ችግር ውስጥ የገባሁት። በእርግጥ ከባድ ነው። ስለዚህ አሁን የታሰበውን ነገር እኛም የጎን ስራዎችን እየሰራን አንዳንድ ባልደረቦችንም እዚህ ስራ ላይ ቀላቅለን ዋጋቸውን የሚሰጣቸውን አካላት እነሱን እስር ቤት እንዲወረወሩ እናደርጋለን። ከዛ ውጭ ግን ሽምግልናውን ቶሎ ብናደርገው መልካም ነው ብዬ አስባለው። ካለው ነገር አንጻር ስነ ልቦናም እንዳይጎዳ እኔ ቶሎ ጠቅለላ ነው እያልኩ ያለሁት ሌላ አደለም። አመሰግናለው። ስለጠየቃችሁ የት ናት ብላችሁ ስለተጨነቃችሁ፣ ስለጸለያችሁልኝ ሰዎች በሙሉ አመሰግናለሁ፣ እግዚአብሔር ያክብርልኝ። በመጀመሪያ ልጄ ትናንትና በተደረገው ድርጊት በጣም ተጸጽቻለሁ፣ አዝኛለሁ። ምክንያቱም ስሜታዊ ሆኜ ነው እዛ መሳሪያም ለመምዘዝ ለመደባደብ ደረጃ የደረስኩት የሁኔታው ስላናደደኝና ስሜቴን መቆጣጠር ስላልቻልኩ ነው። አሁን ግን ነገሮችን አገናዝቤ ምንድን ነው እንግዲህ ያለው ነገር፣ አሁን ገንዘቤን ቆጥሮ ካስረከበኝ ልጁን አስረክበዋል። ይሄ ነው ያለው ሁኔታ ጩኝን ስን ዘመን ሙሉ ፈልገታል። በጣም ቆየው፣ ብዙ ቀናት፣ ከሶስት ሳምንት በላይ ታግታለች። በህይወት መኖሯ ራሱ አስጊ ነው። ተሳስቼ ይህን ነገር አድርግ ያለሁኝ ይቅርታ ነው። አሁን በልጅ ባት በድለኝ ደስ ይለኛል። እኔ በሌላ ነገር ብትበድለኝ ነው ልጄን ከምታግትብኝ፣ በልጅ ባት በድለኝ ደስ ይለኛል። ይቅርታ ጠይቂያለሁ እኔ። አዎ ተሳስቻለሁ፣ በሰው ተሳስቻለሁ። አሉ አሉ ማለት አቁም። እኔ ልትይዘኝ አትችልም፣ ስርዓት እንድትይዝ ካልሆነ ማለት ነው። ይሄ ስልክ ስልክህን እዚሁ ማለት ሰባብሬልህ፣ ካሜራ ይዘህ ትወጣታለህ። ስርዓት ይዘህ ታወራለህ። አታወራም፣ ቅድም ያወራነው ሌላ ነው። አሁን ዳሙ ጭራሽ ካሜራን አቁመ ከእኔ ጋር ሌላ ወሬ እያወራን ነው አለው። እኔም እንዳንተ ከኋላ ብዙ ሰዎች አሉ፣ ተደዳኸኝ አይደለን

ሚኪ፣ ሚኪ ናና እዚህ ነች። እዛኛው ክላስ አርደች ና፣ በና ደህና ነሽ? አይኒ እሷ ናት። ካሜራማን ሚኪ አይደል ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ከአንድ ቀን በኋላ በማለዳ በሶስት ሰዓት አካባቢ ነው የምንገኘው። እንግዲህ ሄራኒ ያው ሐኪም ቤት ሄዳ ነበር። አሁን ተሽሏታል፣ በመልካም ጤንነት ላይ ነው የምትገኘው። ውድ ተመልካቾች እንግዲህ ልብሷንም ቀይራለች። እንደውም ከሐኪም ቤት መልስ በቀጥታ ፍሏ ነበር የወሰዳት ሰሙ። እንደም እኔ እንዳጋጣሚ አልነበርኩም ያለውን ነገር እዛም፣ ሰውነቷ ልክ አልነበረም የመዛል ነገር ስትራፖ፣ እንደነዚህ አይነት ስሜቶች ነበሩ። ሰውነቷንም በሚገባ እዛ ፍሏ እንግዲህ የተለያዩ ሰራተኞች አሉ፣ በዛ ቢያንስ የተወሰነ እንዲሻላት ለውጥ እንዲኖረው ተደርጋለች። አሁን እንግዲህ በጥሩ መንፈስ ላይ እዚህ ከተሙ ጋር ነው የምናገኛት። ጥሩ ልብስ አድርጋ በጥሩ ሁኔታ ላይ ነው የምትገኘው። ተሙ፣ እስቲ ያለውንም ነገር በቀጥታ ከአንተ አንደበትም እንግዲህ ያው ብንሰማ የነበሩት ነገሮች እንግዲህ ማለት አንዳንድ ቦታዎች ላይ አልነበርኩም፣ መግባትም አልችልም፣ እነዛን ቦታዎች አንተ ብገልጻቸው ውድ ቤተሰቦች በመጀመሪያ ጎንበስ ብዬ እናንተን አመሰግናለሁ። በጸሎታችሁ ላገዛችሁኝ፣ በሀሳብ ለደገፋችሁኝ እንዲሁም ምን እናድርግ፣ ምን ሰፖርት እናድርግ ላላችሁኝ ቤተሰቦች እናንተን በመጀመሪያ በጣም አመሰግናለሁ። ማንንም ቤተሰባችንን አላገኘንም። እሷም ጥሩ ላይ ስላልሆነች የአባቷንም ጉዳይ መጀመሪያም ስለሰማች በሱ ኬዝ መሆኑን ማንንም ማግኘት አልፈለገችም። ሄራኒ አይዞሽ በዛ ምክንያት ማንንም አላገኘንም። ይህም ይህን ኢንተርቪ እናድርግ ብሎ ለተመልካች ደህንነቷን ማሳወቅ አለብን ስላለ ይህን ኢንተርቪ ልንሰጥ ፈቃደኛ ሆነን እንጂ ከትላንትና ማታ ጀምሮ ስቲል እስካሁን አብረን በቃ አንዳንድ ነገሮች ማድረግ ነበረብን፣ እንድትታጠብ ሰውነቷ እንዲለቅ። በጣም ረጅም ቀናቶችን አልጋ ላይ ያሳለፈችው አልተራመደችም፣ እግሯን በጣም ተቸግራ ነበረ። አላቅም። እንደዛ የምትወዱት እንደዛ ለህይወታችሁ የምሳሱለት ወደፊት ህይወቴ የልጆቼ እናት ያልኳት ሴት እንደዛ አልጋ ላይ ኩርምት ብላ ሳገኛት አላቅም። በሰዓቱ ምን እንዳልኩ ራሱ ሚኪ ነበር ሲነግረኝ የነበረው። ማለት ስጮ ነበር፣ ካሜራማኖችንም ስሳደብ ነበር። በዚህ አጋጣሚ ካሜራማኖችንም ይቅርታ ጠይቃለሁ። ስድቡላ ጀምሬ ነበር። የሆነ ሰዓት ሲቀረጽ አይቀረጽ እርግጠኛ አይደለሁም። በጣም ስሜት ሆኜ ነበር። ማለት አለው ልክ ስሜቴ እንዴት እንደማስረዳችሁ አላቅም። እንዴት እንደመወዳት ሄራኔን እኔ ነማቅ ማለት አላቅም። እንዴት እንደማስረዳችሁ አንዳንድ ነገሮች አይገለጹም፣ እውነትም አይገለጹም። ለሄራን ያለኝ ቦታ ስሬ ውስጥ አላስገባትም። በጣም እኔ እንጃ። እኔና ሄራን ገና አጭር ጊዜያችን አይደለም፣ ከአምስት አመት በላይ ሆነናል እና በፍቅር ቢያንስ አራት አመት ተኩል ምናምን ትውቃችን አምስት አመት ስድስት አመት ይሆኗል። ህይወቴን የሰጠኋት ሴት ነች የልጆቼ እናት ብዬ የመረጥኳት። ከሄራን ጋር ህይወት ልኖር ነው ብዬ መጓጓዝ ስጀምር ነው ይህ ሁሉ ነገር የተፈጠረው። ራሴን ስወቅስ ነበር። በእኔ ጦስ ምክንያት ነው ወይ በስራዬ ምክንያት ነው ወይ ሄራን የታገተችው አንድ ጠላት ያግቷት ነው ብዬ የልጆች እናት ምትሆነውን ፍቅሬን ህይወቴን ተነጠቅኩ ብዬ በጣም አዝኜ ነበር። ቤተሰቦች ትላንት እንደዛ ተረጋግቼ ምናምን አባቷንም እነዛን ባለሀብት ሳውራ የነበረው በቃ ቢያንስ ዳር ደርሺ ነገሮችን በስሜታዊነት ላለመበላሸት ስሞክር ነበረ። ፈጣሪ ይመስገን፣ እጮኜን በእጅ አስገብቻለሁ። እሷም ቤተሰብ ለማግኘት ፈቃደኛ ስላልሆነች አሁን ማንንም ማውራት አልፈልግም ብላለች። ስለዚህ ትንሽ ቀን ተረጋግታ ያው እናቷንም ማግኘት በምፈልግ ታይም ላገናኛቸው ቃል ገብቻለሁ። ግን ትንሽ አንድ ቀን ቢያንስ ሁለት ቀን ተረፍ ከጎና ሆኜ እኔም ረፍት ማድረግ ፈልጋለሁ። ከጮኜ ጋ ጊዜ ፈልጋለው ይህን ነው የምለው፣ ሚኪ። ጨግራ ገብቶኛል። የጠየከኝ ምን እንደሆነ ራሱ ረስቸዋለሁ። ማለት የምናገረው ነገር ዝብርቅርቅ ብለብኛል። ወደ ቤተሰቦች ደስታ ስሜትም አለ። ምን አጥፍቼ ነው እንደዚህ የምቀጣው የሚል ስሜት አለ። አልገባችሁ? የምትወዱትን ሰው መነጠቅ ያለውን ስሜት። አይዞ፣ ስለ ሄራንም ያለችበትን ተመልካቾች ማወቅ ይፈልጋሉ። እኔ ስለ ሄራኒ እንደዚህ እንደዚህ ነው ብዬ ማውራት ያለብኝን አውርቻለሁ። እንግዲህ የቀረውን ራሷ ነው ማውራት ያለባት ብዬ አስባለሁ። እንግዲህ በዚህ አጋጣሚ ውድ ተመልካቾች እንግዲህ ምናልባት የእገተው ሰዓት ላይ በደንብ አላያቸዋትም። እስቲ ሄራን ላስቸግር፣ አንዴ ቀና በይና በዚህ አጋጣሚ ለተመልካቾች አንቺ የመጀመሪያ ነው የምትኙ እስቲ እናስተዋውቅሽኛ ከነዚህ ቤተሰቦች ጋር እንግዲህ ከነዚህ ውድ ልንላቸው እንችላለን፣ ውድም ደግም እንዴት በምን ልንገልጻቸው እንችላለን? ተሙ ከባድ ነው ለእኛ ሁሉ ነገራችን ናቸው። እነዚህ ተመልካቾቻችን፣ እናስተዋውቅሽ እስቲ እኛን ያውቁናል። እንግዲህ ሄራኒ ትባላለች የተሙ እጮኛ ናት። እንግዲህ ለሽምግልናው ቀናቶች ሊቀሩ ሲሉ ነው እንግዲህ እንደዚህ አይነት ከባድ ነገር የተፈጠረው። አሁን ግን ይህንን ከባድ ጊዜ ከእግዚአብሔር ጋርና ከእናንተ ጸሎት ጋር አልፈነዋል። እኔም ሚዜ ሆኜ ተሙን ድላርገን እንደምንደክሰውን አሁን ጥሩ ነገር፣ ቆንጆ ነገር ነው ማውራት ያለብን። ያሳለፍነው ጊዜ መጥፎ ነው። እንግዲህ በተለይ ደግሞ ያው እኔ ያን ያል የከፋ ጊዜ አሳልፍ ያለው ብዬ አላስብም። ተሙ ከምንም በላይ ደግሞ ሄራኒ ስለደረሰብሽ ነገር ራሱ ማውራት አልፈለግሽም። አንዳንድ ነገሮችን ማውራት እንዳልፈለገች ነበር አክት ስታደረግ የነበረው ከካሜራ ጀርባ ሆነን ነገሮችን ስንመለከት ውድ ተመልካቾቻችን ራኒ እስቲ ቀናበይና ለተመልካች እስኪ እንተወቅ። አይዞን ያው ካሜራም ስለሆነ አንዳንዴ። ውድ ተመልካቾች ራኒ ምትገርም ልጅ ናት። እኔ በማቃት ልክ እንግዲህ በማውቃት ያው በደንብ ባላቃትም፣ እኔ ግን እስከማውቃት ድረስ በቂ ነው ብዬ አስባለሁ። ያን ያክልም በደንብም ለወቅሽ ማለት አልፈልግም። በማቅሽ ልክ መልካም ሴት ነሽ። ለጓደኛዬም እንግዲህ ጥሩ አመለካከት ጥሩ እንትን ያለሽ ሴት ነሽ እና እስቲ ከተመልካች ጋር እንተዋወቅ። እንደው እሷን ከመጠየቅ በፊት ለጮኛ አገዝካት ብለኝና አንድ ነገር መናገር ፈልጋለሁ ለተመልካቾች። በዚህ አጋጣሚ ሄራን ባለን ህይወት ይህን ስራ ስጀምር ጀምሮ ከጎኔ ነበረች፣ እንዳልኳችሁ አምስት ዓመት ሆኖናል። በፍቅር ህይወት አራት ዓመት ከምናምን ቢሆነን ነው ባለፈው ነው አራተኛ ዓመታችን የሚያከበር ነው። በዚህ ሁላ እንግዲህ አምስት ዓመት ሲል ኦፊሻል አላረገውም ነበር። አንዳንዴ ኦፊሻል ግልጽ ማይደረግ የግል ህይወት አለና፣ ተሙ በነገራችን ላይ ሰርጉንም ኦፊሻል ለማድረግ አላሰበም ነበር ምንድነው ማንነቱ ትንሽ ደበቅ ብሎ መኖሩ ይፈልጋል። ስለ ቤተሰቡም ግዴታ ሆኖበት ነው ወደ ሚዲያ ላይ የወጣው። በተለይ ደግሞ ስለ ፍቅረኛው፣ ስለ እጮኛው፣ ስለ ወደፊት ስለሚኖረው ትዳር ሚዲያ ላይ መውጣቱን አይፈልገውም ነበር። ስለዚህ ባለፈው ህይወቱ ጓደኛ ነበረችው ማለት ነው። እሷም ሂራኒ ናት። ለዛም ነው እንግዲህ አሁን ላይ ግን በተፈጠሩ አንዳንድ ነገሮች ምክንያት ያው እንግዲህ ሂራኒም በዚህ ነገር አላስገደድንሽም ችግር የለውም ብለን፣ በፊት በፊት ስቷም አትፈልግም ነበር። ያው የተሙን ስራ ደገፈችው አልደገፈችው ከሚለው አንጻር ሳይሆን ራሷን ሶሻል ሚዲያ ላይ እና ይሄ ተደብቀ መኖርን የምትፈልግ ሴት ስለነበረች ነው። ይቅርታ ተሙጣ አልቃ ገባው፣ ችግር የለውም ሚኬ፣ በጣም አመሰግናለሁ። ሚኬንም በደንብ ይተዋወቃሉ። ያው እንደ ልብ ጓደኛዬም እንደ ስራ ባልደረሜም ስለሆነ ብዙ ትውቃለን። እንደ ጓደኛም አብረን ምሳ መብላት ራት መብላት ሲኖርብን ሂረኒ ከጎኔ አትለይም። በዚህ አጋጣሚ ማለት የንፈልገው ነገር ትርታ ሚዲያ ላይ ለቀረቡ ለእያንዳንዳቸው ቪዲዮዎች ከኋላ አስተዋጽኦ አለ። በብዙ ነገር ትደግፈኛለች። አንዳንድ ፋይል በማጣራትም ሊሆን ይችላል። ካሜራማን ሲቀርብኝ ከቨር በጣም ብዙ እንጃ አልናገረውም ነበር ይሄን ነገር እሷም አትስማማም። ምንም አይነት ሶሻል ሚዲያ ተጠቃሚ አይደለችም። እንዲሁም ይህን ስራ ከኋላ ታግዘኛለች። እጮኛዋ ስለሆንኩኝ እንጂ ከፊት ወጥታ ምንም ነገር ቀርባ አታውቅም። የተስማማ ነው እንዳገባው ሆነ የሰርጌን ነገር ይፋ ላለማውጣት ነበረ። ለደህንነቷም ስለእኔ እኔ ስለምሰጋ ያው የምትወዱትን ሰው ትሳሱለታላችሁ። ሰው ፊት ሰው ራሱ ይዛችሁ መቅረብ ትሳሱለታላችሁ። ከዛ አንጻር ምንም አይነት ስለ እጮኝም በአገባትም በሰዓቱ ምንም አይነት ነገር እንዳይወጣ ነበር ሀሳቤ። ሚኬ ወደ ጠየቀሽ ጥያቄ ልግባ ብዬ ነው። ሄራኒን ግን በዚህ አጋጣሚ ከጎኔ ስለነበር ሽ ለዚህ ለአመታት አመሰግናለሁ። ለደረሰብሽ ነገር ደግሞ ያው ከዚህ ቀደም ብዬ ባገኘች ደስ ላይ ነበረ እያንዳንዱ ነገር። ግን ሚኬ ጠየቀሽን እንድትመልሽለት እንግዲህ አንዴ ወተሻል ቀርበሻል፣ ፊትለፊት እንድታሳውቅ ይፈልጋሉ። ያው ሚኪ እንደነገራችሁ ሄራን ይባላለው። ትላንትና መገናኘት ስላልቻለን የነበርኩበትን ሁኔታ አይታችኋል ብዬ ተስፋ አደርጋለሁ እና የተፈጠረውን እንደተፈጠረ ሆኖ ከሰዓታት ቆይታ በኋላ ሐኪም ቤት ሄጄ ምናምን ነው ለዚህ የበቃሁትም እንደነገራችሁ ሚኪ ቀድሞ እንደነገራችሁ ተሙናኔ ብዙ አመት በፍቅር ቆይተናል። ግን ይህ ሁሉ አመት ስንቆይ ይሄ ነገር ይፈጠራል ብለን አስበን አናውቅም። ይህ ሁሉ ነገር ደግሞ ሊፈጠር የቻለው እንዴት ልበላችሁ፣ ከሰውነት ከሰውነት አልፎ ልጅነትን ማሰብ አለመቻል ድረስ በመድረስ አንዳንድ ጊዜ ስንኖር ዙሪያችንን እንትን አንልም፣ አናይም። ያም ሊሆን የሚችለው ይሄ ምድራዊ ነገር አለም ላይ ያሉ ነገሮች ያታልሉናል ህይወት ላይ የተፈጠረው በአባቴ ነው አባቴ ትላልቅ ስራዎችን ይሰራ ነበረ ያው ከደህና ሰዎች ጋር እና ትላልቅ ስራዎችን ስሰሩ ደግሞ የሚፈጠረው ነገር ቤተሰብ አለ ለቤተሰብ ይሆናለው ምን የሚለውን ነገር ባለማሰብ ምድራዊ ያለ ነገር ምድር ላይ ያለ ነገር ገዝቶት በብር ማለትም ብር በልጦበት ከኔ ነው ህይወላ ችግር ውስጥ የገባሁት በእርግጥ ከባድ ነው ሴት ልጅ አባቷን፣ አባትም ሴት ልጁን የሚቀርብበት ዊ እናውቀዋለን፣ ግን ይሄኛው የተገላቢጦች ነው የሆነው። ገንዘብ በሚያገኝበት ጊዜ ያንን ገንዘብ ይዤ እንዴት ቤተሰቤን እለውጣለሁ ምን የሚለው አይደለም የሚያየው። አባቴ ከሰዎች ጋር በተፈጠረ አለመግባባት፣ አለመተማመን፣ የሀላፊነት ስሜት መጉደል ለዚህ ችግርን ይበቅቻለው። ያው ከተሙ ጋር የነበረኝም ነገር ተቀዛቅዞ ነበረ። ግን በቃ እኔማ እዚህ ቦታ ድረስ ራሱ ደርሳለሁ ብዬ አስቤ አላቅም ነበረ። እዛ ስገባ ነገሮች ሁሉ ነው ጭልም ያሉብኝ። ቤተሰብ ሌላ እሱ ሌላ ብዬ ማለት አባቴ ያለበትን ሁኔታ እኔ ስለማይ እሱንም ላለማሳወቅ እንትን ብዬ ነበረ። ተሙን ግን ያው ሁኔታዎች እንትን አላሉ በማይሆን ነገር ነው ሊተዋወቁ የሚቻሉት አሁን ላይ እና ያ ያ ነገር በጣም እንትን ይለኛል። ተሙ ማለት ተሙ ማለት ለእኔ በጣም የረጅም ጊዜ የዛሬ አይደለም። ምን እናሱ ያው አንድ ቀንም ቢሆን ትልቅ ነገር አለው ከሰው ጋር ሲኮን ማለት ወደፊትን ከሚሰራ ሰው ጋር ሲኮን ትልቅ ቦታ ከሰጣችሁ እስከው ሰው ጋር አንድ ቀን አለመገናኘት ሁለት ቀን እያለ ሲሄድ ደግሞ በጣም ይከብዳል ማለት ነው። እና ተረድቶኝ ኢቨን እንደ ሌላ ሰው ሳይሆንብኝ ተረድቶኝ እንደዚህ አይነት ችግር ውስጥ እንደገባ አውቆ መቶ ስላዳነኝ ራሱ በጣም አመሰግናለሁ። በጣም ነው ሞዶ በዚህ አጋጣሚ ኢራኒ እኔን በጣም ነው ማለት በዚህ ሁሉ ሰዓት ከጎን የነበርሽ በችግሬም በመከራዎቼም ውድ ቤተሰቦች ትዝ ካላችሁ በሽጉጥ የተመቶ ታይም የነበረውን ነገር ብታዩ፣ ማለት እሷን ያው እንዳልኳችሁ ወደ ሚዲያ ማቅረብ ልክም አግባብም እጮኛም እንዳለኝ ማንም እንደ አታክ እንዲያረጋት ማንም ስለማልፈልግ ነው እንጂ በጣም ከኔ በላይ ታማ፣ እኔ በሽጉጥ ተመጥቼ እሷ ነበር የታመመችው። እሷ ነች እንቅልፍ ያልተኛችው። በሐኪም ቤትም እዛም ቤት ሆኜ ስከታተል ብዙ ችግሮችን አብረኝ ያሳለፈችው እሷ ነበረች እና አላቅም። ሄራን እኔ ስለ አንቺ ተናግሬ ምን ማለት እንዳለብኝ አላቅም። እዚህ ሶሻል ሚዲያ ላይ ባንወጣ ደስ ይለኝ ነበር፣ ግን ለተመልካቾች ካለኝ ክብር መጀመሪያ አይሆንም ብዬ ነበር ሚኪ። ለተመልካቾች እንደዛ እየጸለዩ፣ እንደዛ አይዞ ከጎንነን እያሉ በቮይስ በኮመንት በቴሌግራም እያሳወቁን ተመልካች መናቅ እንዳይሆን ነው። እሷን የእሷን ነገር ተጋፍቼ እዚህ ጋ ያለትኝ እንጂ አላቅም። ነገሮች ዝብርቅ እያሉብኝ ነው፣ ምን መናገር እንዳለብኝ እራሱ ያው። አሁን አትጨናነቁ፣ ራሳችሁን አታጨናንቁ። ያን ያክል የሚደብር ነገር አይደለም። አሁን በቃ አንዴ የሆነ ሁሉ ሆኗል። ስለዚህ እንግዲህ ዋጋቸውን መስጠት ያለብን አካላት አሉ። በደንብ ዋጋቸውን እንዲያገኙ እናደርጋለን። እነሱን የእጃቸውን እንሰጣቸዋለን። በስነስርዓት ዋጋቸውን እንሰጣቸዋለን። እንደዚህ ስል ደስ እያለ ነው። ከዚ ውጭ ደግሞ እኔ ካንስል የተደረገው ሽምግልና እንግዲህ በሱ አገታና በሱ መጥፋት ምክንያት ካንስል የተደረገውን ሽምግልና አሁን የሚመጣው የፊታችን እሁድ ብናደርግ ወይንም ደግሞ የፊታችን እሁድ እንኳን ማድረግ ባንችል ግን ምናልባት አሁን የፊታችን እሁድ ማለት አንድ ቀን ሁለት ቀን ወይም ይሄ መቻኮል ነው፣ ግን ቢሆንም ብናደርገው አንዳንዴ ቀን እንትን ባልን ቁጥር እንግዲህ ወቅቱም የሰርጉ ወቅት ነው። ውድ ተመልካቾች፣ የእነሱ ታርጌት የተደረገ በዚህ ነበር ማለት ለመጋባት ያሰቡት እንግዲህ ሜይ ቢ አምና ወደ ነሐሴ አካባቢ ነው። ምንድን ነው ከስምንት ከዘጠኝ ወሩ በኋላ እንጋባለን የሚል ነው። እንግዲህ ሰው አስቦ አቅዶ ነው። ይሄ በዘፈቀደ አሁን የሚመጣለት ሀሳብ አይደለም ትዳር ማለት ድግሱ። ስለዚህ አሁን የታሰበውን ነገር እኛም የጎን ስራዎችን እየሰራን አንዳንድ ባልደረቦችንም እዚህ ስራ ላይ ቀላቅለን ዋጋቸውን የሚሰጣቸውን አካላት እነሱን እስር ቤት እንዲወረወሩ እናረጋለን። ከዛ ውጭ ግን ሽምግልናውን ቶሎ ብናረገው መልካም ነው ብዬ አስባለሁ። ጎን ለጎን ስራው እንዳለ ሆኖ ከዛ ቢያንስ ሽምግልናውን ከጨረስን ሰርጎ አያሳስበንም። ገብቷል ገፋ ማረገ እንችላለን። አሁን ይሄ የተረባበሸ መንፈሳችሁን በጥሩ ነገር ማደስ አለብን። እናንተም ቁዘማ ድብርት ውስጥ እንዳገቡ እንደዚህ አይነት ነገር ድብርት ውስጥ እንደሚከትት አቃለ ግን ላታስተውሎ ትችላለ ተሙ አንተ እንኳን ምናልባት ወደዚህም ወደዛም ስለምትል የተለያዩ ጉዳዮችን፣ አንድ ሺ አይነት ጉዳዮችን ስለምታይ ስለምትሰማ እሱ ምናልባት ቢዚ ስለሚያደረግ ለድብርት እጅን እንዳሰጥ ያደርጋል። ግን እሷ ያው በዚህ ሰዓት ስራም ልሰራ አይችልም ካለው ነገር አንጻር ስነ ልቦናውም እንዳይጎዳ እኔ ቶሎ ጠቅለላ ነው እያልኩ ያለሁት ሌላ አይደለም። ሚኪ በጣም አመሰግናለሁ። ለመልካም ምኞት ከልብ ከልብ አመሰግናለሁ። አውድ ቤተሰቦች ነገ ዛሬ ሳንል ቶሎ እንደው ምን ሀሳባችን ያው ሽምግልና ይኖራል፣ ሰርግ ፕሮሰስ ትንሽ ያው ካለንበትም የስራ ሩጫ ብቻ ብዙ ብዙ ነገሮች አማካኝነት ያሰብነው ሽምግልና ተልኩ ቶሎ ፎቶ ሹት ይኖራል፣ ከዛ አብረን ወደ መኖሩ ነው ያሰብነው። ከዛ በኋላ እንደዛ ነበረ ማለት፣ በሽምግልና ነበረ ልጠቀልላት ያሰብኩት። ለተመልካች ምንም ዋሸው ነገር የለም። ሰርግ ደግሳለሁ የሚል ሀሳብ አለኝ እንጂ ያው በታይሙ ስላልነበረ እሷም ሰርግ ምደግፍ አይነት ሚስት አደለችም፣ እንደውም ሰርጉ ይቅር በሽምግልና ከቤት ወጣለ። ከዚ አብረን ኑሯችን እንኑራለን፣ ቀስ እያለን ህይወታችንን እናሻሽላለን ብለን ነበር ሀሳባችን። ነገሮች እኛ እንዳሰብናቸው ሳይሆን፣ በዛ በተቃራኒ ፈጣሪ የፈቀደው ሆኗል። ስለዚህ ጉዳይ የምትዩ ነገር አለ? ያው እንዳለው ነው። ሴት ስትሆኑ በእርግጥ በጣም ብዙ ነገር ትመኛላችሁ በፍቅር ህይወታችሁ ኢትዮጵያ ውስጥ ስንኖር ደግሞ እንደ ማህበረሰብ ሴት ልጅ ክብሯን ጠብቃ በሽምግልና ተድራ ስትወጣ ደስ ይላል። ሴት ልጅም ስለሆነች ክብር ብዬ አስቤ ነበረ። ሰርግም ያው ስሜቱን ታውቁታላችሁ። ሴት ስትሆኑ የምታዩትን ነገር ትመኛላችሁ። በቃ ፊል ታረጋ። ሰው ካለ ደግሞ አጠገባችሁ ፊል ታረጉታላችሁ። ያንን ነገር እና እኔ እናሱ በምንም በመንፈስ ብትሉ በምንም ነገር ኦሬዲ አንድ ሆነናል። ግን በቃ ይሄ ክብር ለአባቴ ያለኝን ክብር ለማሳየት የእኔንም ክብር ለማስጠበቅ ለጊዜው በሽምግልና የተስማማ ነው። ሰርጉ እንደ ሀሳብ ተይዟል። መቼው መች አላወቅንም። ያው ነገሮች ሲመቻቹ ምናካሄድ ይሆናል። ከዛ ነበር ያሰብነው። ያ ነገር ባይፈጠር ሽምግልናው ተልኮ ዳግመ ትንሳኤ አካባቢ እሁድ ላይ ሽምግልናው ተልኮ ከዛ በኋላ ያለውን ተማክረን ሰርግ ለማድረግ ነበር። ከሰርግ ይልግን ከሽምግልናው በኋላ አብረን ለመኖር ነበር ሀሳባችን። አዎ ያው ተሙ እንዳላችሁ ነው። እና በዚህ አጋጣሚ ይቅርታ ትንሽ የሀሳብ መበታተን ስላለ እስካሁን ድረስ ከራሴ ጋር ለመሆን ትንሽ ይከብዳል ከነበርኩበት ሁኔታ አንጻር። እና ያው ብዙም ባይሆን ነግሮኛል። ደማቃለሁ ስለ እናንተም ስላላችሁ ፍቅር ከተሙ ጋር አመሰግናለሁ። ስለጠየቃችሁ የትናት ብላችሁ ስለተጨነቃችሁ፣ ስለ ጸለያችሁልኝ ሰዎች በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ቢሆን ለወደፊት ህይወቴ ለምንኝ ያው ፈጣሪ ከኔ ጋር ነው አውቃለሁ፣ ግን በጸሎት አስቦ ይላ ማለት ነው እና ያለውን ነገር እናሳውቃቸዋለን። አመሰግናለሁ ወድ ቤተሰቦች። እስካሁን ከቤተሰቡ ጋር አልተገናኛችም፣ እንዳልኳችሁ እረፍት አድርጋ ከቤተሰቡ ጋር እንድትገናኝ የምናደርግ ነው የሚሆነው። ተመልካቾችን በጣም በጣም በጣም አድርጌ አመሰግናለሁ በአካል ሳታውቁኝ ሶሻል ሚዲያ ላይ ላውቃችሁ ለጸለያችሁልኝ ላሰባችሁኝ ለተጨነቃችሁ ልኝ ክብር ስጥልኝ በጣም ነው መውዳችሁ፣ በጣም ነው ማከብራችሁ እንደማኮራችሁም ተስፋ አረጋለሁ። ቤተሰቦች ሁሌ ከጎኔ ናችሁ፣ እኔም ከእናንተ ጎን ለመሆን ዝግጁ ነኝ ያላችሁኝን። ካጠፋውም ደግሞ ይቅርታ ላለው። በዚህ አጋጣሚ ትንሽ የራስ ጉዳይ ሲሆን ከበድ ይላል። ዘብረቅረቅ ስል ነበር። አንዴ ስሜቴ ጨዋ ሰው ነበር፣ አንዴ ባለጌ ሰው ነበር። ትልቅ ሰው አንቋሸሽ ነበር። በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። ስሜቴ ከተቀያየረ ይከብዳል። የእጮኛ ነገር ሲሆን፣ የእናት ነገር ሲሆን፣ የቤተሰብ ነገር ሲሆን ይከብዳል። ለዛ ነው። ይህን ነው ማለት የምንፈልገው። ሚኬ የመጨረሻ መልእክት ካለ ማስተላለፍ ትችላለን። እንግዲህ የመጨረሻ መልእክት ሁላችሁንም እንግዲህ በዚህ ስራ ላይ ለነበራችሁ በሙሉ እጅግ አርጌ አመሰግናለሁ። በዚህ ስራ ላይ ከካሜራ ጀርባም እንግዲህ ከካሜራ ፊትም የነበርን ሰዎች አሉ። ሌላው ደግሞ እንግዲህ ትናንተም ተናግሬዋለሁ ውድ ተመልካቾች አሁንም ቢሆን እንግዲህ እጅግ አድርገን እናመሰግናለን። ስለምሰጡን ሀሳብ አስተያየት፣ እንግዲህ እኛም እናንተ በምሰጡን ሀሳብ አስተያየት መሰረት ነው እንግዲህ ነገሮችን እያከናወንን ያለ ነው። እንግዲህ አሁንም በሀሳብ በጸሎት አግዙን እርዱን። እናንተም ባላችሁበት ፈጣሪ ይጠብቃችሁ። እናመሰግናለን። እንግዲህ አሁን በቀጥታ የሚኖረን ፕሮግራም ምንድን ነው እኔ ከሁለቱ ርቃ አለው ሁለቱ እንግዲህ የራሳቸውን ጊዜ ያሳልፋሉ። የእረፍት ጊዜ ምናልባት አንዱ ለቀን ስራ ባትወጣ ቀረፃ ባታረግ መልካም ነው፣ ከእጮኛ ጋር እንግዲህ ጊዜ ብታሳልፍ። እንደዚህ ስል እንግዲህ ሄራኒ ተኮርመ ማለች። እንግዲህ የራሳችሁን ጊዜ ብታሳልፉ መልካም ነው ብዬ አስባለሁ። ሁላችሁንም እጅግ አድርገን እናመሰግናለን። ያሉትን ነገሮች ተከታትለን እናሳውቃቸዋለን። ቀጣይ በአዲስ ቪዲዮ እንመለሳለን። ቸርቆዩልን